የተፈራው ቀን ደረሰ። ጠቅላይ ሚኒስትሩ ወዴት ተሰወሩ? ጠቅላይ ሚኒስትሩ ከህዝብ እይታ የራቁበት ምክንያት ጥያቄ እያስነሳ ይገኛል። ጠቅላይ ሚኒስትሩ ከመገናኛ ብዙኃን ከጠፉ ከሁለት ሳምንት በላይ ማለፉን ተከትሎ በህዝብና በተቃዋሚዎች መካከል ጥያቄ እያስነሳም ይገኛል። ለመጨረሻ ጊዜ በይፋዊ መገናኛ ብዙኃን የታዩት ወደ ጅቡቲ በሄዱበት መጋቢት 14 ቀን 2017 ዓ ም ነበር። በተጨማሪም የገዢው ፓርቲ ስልጣን ሰባተኛ ዓመት የመስረታ በዓል በቅርቡ ሲከበር ጠቅላይ ሚኒስትር በምንም አይነት የህዝብ መድረክ ላይ አለመገኘታቸው በርካቶችንም እያነጋገረ ይገኛል። ጠቅላይ ሚኒስትሩ በድንገት ከህዝብ እይታ ሁኔታ የራቁበት ምክንያት በግልጽ ያልተገለጸ ሲሆን ይህ በፖለቲካው ክበብ ውስጥ የተለያዩ ግምቶችን እያስከተለም ይገኛል። መንግስት ሆነ የጠቅላይ ሚኒስትር ጽህፈት ቤት ስለዚህ ጉዳይ እስካሁን ምንም አይነት ይፋዊ ማብራሪያ አልሰጠም። ተጨማሪ መረጃ ካለ ወደ እናንተ ይዤ የምመጣ ይሆናል። ለተጨማሪ መረጃ ጠቅላይ ሚኒስትራችን በሚዲያ ከታዩ ወደ 14 ቀን አልፏቸዋል። ለመጨረሻ ጊዜ የታዩትም መጋቢት 14 ቀን ጅቡቲ ለጉብኝት በሄዱበት ወቅት ነው ማለት ነው። ከዛ በኋላ ወደ ሚድ አልቀረቡም። በዚህ ምክንያት ብዙዎች የተለያዩ መላምቶችና ግምቶችን እየሰጡ ይገኛሉ ማለት ነው። በተጨማሪም ከሰሞኑ የገዢው ፓርቲ ሰባተኛ ዓመት የመሰረታ በዓል እየተከበረ ይገኛል። በዚህ የመሰረታ በዓልም ጠቅላይ ሚኒስትሩ በየትኛው ሚዲያ አልተገኙም። ምንም አይነትም ንግግር አላደረጉም። እንግዲህ እነዚህ ነገሮች ተደማምረው ብዙ ሰዎች የተለያዩ ጥያቄዎችን እንዲያነሱ አድርጓል ማለት ነው። ምን ታስባላችሁ? ና ና ና ና፣ እንዲህ አይነት ቀል ላይ አይሰራም። ህዝብን ከህዝብ ጋር ማጋጨት ይሆናል። ህዝብ ከህዝብ ጋር ነው የሚባለው። ብዙ ህዝብ ነው የሚያልቀው። የምሬ ነው ማለት አንድ ጠቅላይ ሚኒስቴር እንደዚህ አይደለም። ከስልጣን ራሱ እንትን ቢል ማለት ጀስት፣ ይሄ ነገር ትልቅ ችግር ነው ያለው። ባክግራውንዱ ከባድ ችግር ይዞ ይመጣል። ከቦክስ ውጪ ይናስብ። እኔ ከሶስተኛ ሰማይ እንደመጣው ግን ታውቃላችሁ? እኔ ፕሮፌት ኮዳ ሶስተኛው ሰማይ ላይ ነበር ህዝብ ሲያሽቃብስ ነው ባለውበት ሰዓት ሐዋርያው ጳውሎስን በአካል አይቼዋለሁ። ጴጥሮስን ፊት ለፊት አይቼዋለሁ። እና እዛ ባለውበት ሰዓት ላይ መላእክቶች መጥተው ጸጉርን እያሻሹ እያናገሩኝ ነበር። እሚገርማችሁ በአብቀኝ ውል በአብቀኝ ከሄድኩ በኋላ እንኳ የእኔ ማረፊያ ሰኪር ዳርጌ ነው የመጣሁት ከዚህ ራሱ የመጣውት እኔ ለናንተ ብዬ ነው። ለኔ ሐዋርያ ጳውሎስ እንደተናገረ የኔ እዚህ መኖር ጥቅሙ ለእናንተ ነው። ለበራለት ሰው ይናገራል። ሶስተኛ ሰማይ ማለት ምን ማለት እንደሆነ ለሚገባው ሰው ይገባዋል። እና ወደዚህ ምድር ራሱ እኔ ቅድም ሲመጣ ራሱ ብዙዎቻችሁ ትገረሙ ነበረ። መሬት እንዳረግ እኔ መሬት እንድረግ ሰማይ ፈቃዱ አይደለም። ስለዚህ ከላይ እንደመጣ ሰው በእናንተ ፊት ቆመ ነው እኔ የምናገራችሁ። ስለዚህ እንደዚህ አይነት ታናሽ ጉባኤ ውስጥ የላከኝ አስጠንቅቆኝ እንጂ፣ ነገረኝ እኮ መላኩ ነገረኝ፣ አስሄድ ብሎ ስለነገረኝ ነው የመጣው። አማን በልባክ ፕሊስ፣ ፊልም ነገር ነው በሉ። የሃይማኖቱን ተከታይ አከብራሉ፣ የምሬ ነው ምላቸው። የሃይማኖቱን ተከታይ አከብራሉ፣ ግን እንደዚህ አይነት ሰዎቹን ሳይ ሃይማኖታቸውን እንደማይወክሉ ነው የሚገለጸው። እንዴት ነው አንድ ሰው ከሶስተኛ ሰማይ ነው የመጣሁት መሬት መርገጥ የለብኝም? እና ለምን እነሱ ላይ አትቆምም? ለምን አትረግጣቸውም? ረግጠ ለምን አቆምም? ነቢያቶች ሁላኮ ሲላኩ እዚህ መቶ ፈልጦ ሰብረው ብዙ ነገር ነው እኮ የሚሰሩት። ማን እንዴት ነው ግን? እንደዚህ ህዝቡ ማጃጃ ላይ ቁጭ ያለ ነው ያለንበት ሲትዌሽን። በቃ አሁን እነዚህ ተምረዋሉ መፈተን አለባቸው። እንደዚህ ክላስ ገብቶ ተምረዋሉ መፈተን አለባቸው። አንዷ ምን ብትል አሪፍ ነው በበግ ቤት በገባ አላለችም ኤንዌስ በጉን ትታችሁ ፍየል ብታደርጉ እኮ የተሻለ ነበር። ፍየል ቢሆን ትንሽ ራሱ የሆነ አዝማማ ይኖረው ነበር። ለነገሩ ፍየል ደግሞ የራሷ የሆነ ችግር ኑሮባት ሌላ ታሪክ ውስጥ ገብታለች። ፍየል በዚህ ሲዌሽን ውስጥ ነው ያለችው።

የቀልዱ ውስጥ ቀልድ ነው። የአንዱ ዓለም እና የሚስቱ ጉዳይ በጣም እጅግ በጣም አወሳሳቢ በሆኑ ነገር ውስጥ እየገባ ነው የሚገኘው። አዲስ ነገር ተለቋል። ምንድን ነው ይህ የተለቀቀው ነገር? ድምፃዊ አንዱ ዓለም ጎሳ ጠበቃ ቀነኒ በርካታ ጊዜ ራሷን ለማጥፋት መሞከሯን ከማስታወሻዋ ላይ ተገንዝብ ያለው ሲል በዛሬ ዕለት በነበረ የፍርድ ቤት ውሎ ላይ መከራከሩን ዛሬ የወጣው መረጃ አሳይቷል። አቃቢ ግ ዛሬ በዋለው ችሎት ፖሊስ መጋቢት 17 በተሰጠው 12 ተጨማሪ የምርመራ ቀናት ውስጥ በሞዴል ቀነኒ አዱኛ ሞት ላይ 15 ተጨማሪ ሰዎች የሰዎች በአጠቃላይ ደግሞ የሀያ ስምንት ሰዎች ማስረጃዎችን ማሰባሰቡን ገልጿል። እንዲሁም በቀነኒ መኖሪያ ቤት ውስጥ በሚገኘው ምንጣፍ ላይ የተደረገው ምርመራን ጨምሮ የተለያዩ ናሙናዎችን በመውሰድ ለፎሬንሲክ ምርመራ ለፌዴራል ፖሊስ መላኩና የምርመራውን ውጤት ግን እስከዛሬ አለመድረሱን ገልጿል። የተጠርጣሪ ድምፃዊ አንዱ ዓለም ጎሳ ጠበቃ የቀነኒ አዱኛ የማስታወሻ ደብተር በእጁ ላይ እንዳለ ለፍርድ ቤቱ ገልጿል። በማስታወሻ ደብተሩ ላይ ቀነኒ ብዙ ጊዜ ራሷን ለማጥፋት ከመጠን በላይ መድኃኒት መውሰዷን መረዳቱን ለ ችሎቱ ተናግሯል። የሞቷ ምክንያትም ከዚሁ ጋር የተያያዘ ነው ሲል ተከራክሯል። አክሎም ታዲያ አንዱ አለም ጎሳ በቀነኒ ሞት ውስጥ መሳተፉን የሚያረጋግጥ የሰው ማስረጃና የምርመራ ሰነድ መረጃ እንደሌለ በመግለጽ ይህም ታዲያ ንጹሕ መሆኑን የሚያረጋግጥ በመሆኑም ተጠርጣሪው የዋስ መብቱ ተጠብቆለት ወደ ቤቱ ሄዶም ፍቅረኛውን ህልፈተ ሐዘን እንዲያወጣ ጠይቋል። ህ በተጨማሪም ደግሞ አንዳንድ ሚዲያዎች በባለፈው ችሎት ተጠርጣሪው አንዱ አለም ጎሳ ለመጪው ትንሣኤ ባል ኮንሰርት ስላለው የዋስትና ጥያቄ እንዳቀረበ አድርገው መዘገባቸውም በቀነኒ ቤተሰብ ማህበረሰብና የሚወደው ማህበረሰብ እንዲጨክንበት ታስቦ የተደረገም የስም ማጥፋት ዘመቻ ነው ሲል ገልጾ ጠበቃው ፍርድ ቤቱ ጉዳዩን እንዲመለከተው መጠየቁ ተሰምቷል። ታዲያ ለዚሁ ይህንን ጉዳይ ውሳኔ ለመስጠት መጋቢት 30 ማለትም ነገም ቀጠሮ መሰጠቱን ሰምቻለሁ። መልካም፣ ይሄ ጉዳዩንም ትልቅ እንቆቅልሽ እንደሆነ ቀጥሏል። አንኖሽ ይህንን ያደረገው እራሷ ይህንን ነገር ታደርጋለች ወይስ ያደረገው አካል ራሱ አንዱ አለም ነው። ወደፊት የምንመለከተው ይሆናል። በቃ ሰከንድ አንዱ አለም ማለት ነው። ሁለተኛው አንዱ አለም ይሄ ነው። ልጁ ነው፣ ብራዘሩ ነው፣ ምንድን ነው? ሰው ግን እንዴት ነው? በነገራችን ላይ ዓለም ላይ ሰባት ሰዎች እንደሚመሳሰሉ ታውቃላችኋ? እንደ እንደናንተ አይነት ሰው ሰባት ሰው አለ ዓለም ላይ

ጎንጫቹ ነገር ላይ ታረጉ። ሌላ ትኩስ ሌላ ምን ብዬ ነበር? አታገኛትም ምንም ቢሆነ እዚህ ይሻላል ብዬ ናጣደባረ መጀመሪያ ምን ብዬሽ ነበር? እኔ ቀስ ብዬሽ እንደትልቅ ሰው እኔ ሂጂ ስ የማላገኛ ከሆነ ና ብላኛለች። በአሁኑ ከዋሸችኝ የማላገኛ ከሆነ በአንቺ ትዕዛዝ የፈለግሽውን ነገር አድርግልሻለሁ፣ የፈለግሽውን ነገር እቀጣልሻለሁ። አዩ እና ሂጂ እመጣለሁ፣ እንደው አድርጌ እና ሸኝኜ እንዳገኛት ምናምን ብለሽ ዞር ብለሽ ካሜራ ደበቀሽ ነገር ነገር የልጆችን እናት የአስር ዓመት የሚስት መሳደብ የነዚህ ድራማ ደግሞ መቼም አያልቅም። እንዴት እንዴት የቤት ሚስጥር ይወጣል? የቤት ሚስጥርን እንዴት ታወጣለ? በሚዲያ ፍለፊት ከዛ ራስን ልት ታጠፋ። ሰሞኑን በማህበራዊ ሚዲያ ላይ ይህ መፈክር በሰፊው ሲዘዋወር ነበረ። ብዙዎችም ይህ መፈክር ምንድን ነው እያሉ እየጠየቁ ይገኛሉ። በዚህ ሰዓት ዶክተሮች ወይንም ደግሞ የጤና ባለሙያዎች ድምፃቸውን በሰፊው እያሰሙ ይገኛል ህይወት ስናድር ኖረናል። አሁን ግን የራሳችንን ህይወት ማዳን ይኖርብናል እያሉም ይገኛሉ። ስራዬ አድካሚ ቢሆንም ደሞዜ ከአስር ሺህ ብር በታች ቢሆንም የአይምሮ እርካታ ይሰጠኛል። ሆኖም ግን የአይምሮ እርካታ ቤት ክራይ አይከፍልም። እርካታ በቀን ሶስት ጊዜ መብላት አያስችልም። እርካታ ልጆቼን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ትዳር መመስረት አያስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገን ይደረግልን እያሉ ዶክተሮች እየጮሁ ይገኛል። በአማካኝ አንድ ሐኪም ምን ያክል ገንዘብ ነው የሚያገኘው? እኔ ደሞዜ በግልጽ ልናገር ነው። ደሞዜ 9451 አንድ አመት ተምረን እኔ 12 ዓመት ተምረን ያለው እና ትምህርት ቤት ሰባት ዓመት ተምሬ ያለው አንድ ስፔሻላይዜሽን እንድጨርስ ስድስት ወር ቀርቶኛል። ስለዚህ መደመር ስንት ዓመት እንደተማርኩ ሀያ ሁለት ሀያ ሶስት ዓመት ደረጃ ተምሬ ያለው ተመርቄ ስወጣ አንድ ሺህ ብር ነው የሚጨምርልኝ ደሞዝ፣ አስበው ሀያ ሁለት ዓመት ተምሬ ዘጠኝ ሺህ ከምናምን ብር። ለአድማጫችን ክፍት ብናደርገው ይሻላል። እና ስለዚህ አንድ ስፔሻሊስት ደሞዝ አስር ሺህ ብር ነው ማለት ነው በመንግስት ሆስፒታል ደረጃ 11 ብር 11300 ብር አካባቢ መሰለኝ ካልተሳሳትኩኝ። ስለዚህ መገመት ይቻላል። አሁን ለምሳሌ ለምንድን ነው ይሄ ይሄ ባለሙያ ይህን ያህል አገሪቷ ገንዘብ አወጣበት ይሄን ያህል ለፍቶ ሲወጣ ግን ቤት ኪራይ እራሱ መከራየት አይችልም። በዓለም የሐኪሞች ደሞዝ ደረጃ ኢትዮጵያ አነስተኛው የሚባል ደረጃ ነው። ስለዚህ መኖር ቤት ተከራይቶ መኖር የማይችልበት ቤተሰብ በሚመሰረትበት ጊዜ ልጆቹ ማብላት የማይችልበት ደረጃ ላይ ደርሶ፣ ስለዚህ የሕክምና ባለሙያው የኢኮኖሚክ ጥያቄ ትክክለኛ ጥያቄ ነው ብዬ አምናለሁ። በቀን ምን ያክል ሰዓት ትሰራላችሁ? ወደ እሱ ልመጣለች። ነበር መደዳውን ሰርቼ ማታም ኦፕሬሽን እየሰራው አድሬ በሚቀጥለውም ቀን ቀጥዬ 34 35ኛ ሰዓት ላይ ከሆስፒታል ለወጣ ይችላል። ስለዚህ እንዴት እንተም ነው ይህንን ለዚህ ሁሉ ልፋቴ ወይም ለዚህ ሁሉ ለምናደርገው ባልደረቦቼ ለሚሰሩት ልፋት በምን እንተመን ነው? ወጥቼ ቤት መከራየት ማልችል ከሆነ ወጥቼ መኖር ማልችል ከሆነ ወጥቼ ስታማ ያከምኩትን ታካሚ ያህል ወጪ የማውጣት አቅም ከሌለኝ እንዴት የኢኮኖሚ ጥያቄ አይኖረኝ? እንዴት ባለሙያውስ ጥያቄውን አያቀርበምና ተገቢ ነው። እስቲ አስቡት፣ 22 23 ዓመት ሙሉ ተምራችሁ 10 ሺህ ብር ደሞዝ ስትቀጠሩ፣ በዛ ላይ ደግሞ ምትሰሩት ታይም ኦቨር ነው። እየሰማችሁ ነዋ፣ እስከ 35 ሰዓት ይሰራል። ይህ ሰው ምንም አይነት እረፍት ሳያረግ እንደዚህ ሰርተ ምን ብለህ በዛ ማዕረግ ደግሞ ተሸለመ መታ 10 ሺህ ደሞዝ ስትቀጠር፣ እጅግ በጣም ክባሩ ሀገሪቷ ግን ለምንድን ነው ለኳስ ብቻ ይሄን ሁሉ ብር የምታወጣው? ለኳስ እኮ 500 ሺህ ምናምን ነው እኮ የሚበሉት። አስባችሁታል? አንድ ተጫዋች 500 ምናምን ሺህ ነው የሚበለው። አስቡት እንግዲህ ኳስ ተጫዋች ይህን ያህል ከበላ ዶክተር ኢንጂነር የሚባሉ ትላልቅ የሆኑ ማዕረግ ያላቸው ሰዎች በዚህን ያክል ሲበሉ እጅግ በጣም ያሳዝን። ካንትሪ ናት። የታረድኩት ሰኔ 15 ቀን ነው። በሰደፍ መታኝ። በሰደፉ ሲመቱኝ፣ ይህን ማጅራቴን ሲመቱኝ፣ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ፣ ሞትኩበት። ስሞትበት ዞሮ ቦሮቹን አየ ቦሮቹን አየና ተመልሰው እንደገና ሀአብዬ ብድግ አልኩ። ነፍሴን ገርችስ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ እና እንደዛ ነው መጨረሻ ላይ የሞት መስሎት ነው ትቶት ይሄዶ። አይ ሞች አለው ሞተው ስሞት ጥለው ይሄዱ። ልጄም ነበረ ታላቅ ልጄ፣ እሱንም ማጅራቱን በ በሰደፉ ስለመታው ሞቷል። እሱን ሞተብለው በ በስረቱ ግን አልነኩትም። ያው በመጥረቢያው ዛቢያ ብቻ ነው የመጣው እና በሰደፉ ነው የመጣው። እሱ እንዳነ ነኝ ነፍሴ አለ የሚባል ላይ ሰፋ ቦታ አስገብተው በቆንጨራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እጁ ላይ ወልቶ መጨረሻ ላይ ሲወጣ ድራማቲክ ሀገር ማን ከየት ነው መግለጫ የምትሰጠን? አሁን ከየት ነው? ከገነት ነው ወይስ ከገሃነም ነው? ከሲኦል እንበለው ወይስ ከገነት ነው መግለጫ የምትሰጠን? ነው ሰው በፍቅር ወዳለው ሰው በህይወት በነፍስ ያለ ሰው በጣም ደስ ነው የሚለኝ በጣም ደስ ለኛ ደስ የሚለኝ አስተሳሰብ ለምን እንደ ምግልጥ ታውቃለህ? በቃ አንድ ልጅ ስለ ወለድኩ ወልጃለ ወንድ ወንድ በጣም ወዳለ። ከዛ ስሙ ማን ይባላል ሲባል ቴድን አለኩ። ቴድ ለምንድ ነው ያደረኩት? ለዘፈን ምክንያት ነው። በዛ የደድን መሰፈን ይችላሉ። ሌላ በቃ ሰው በጣም አቀፍራለሁ አፍቅራለሁ። የሱ ፍቅር ነው የምፈልገን፣ ደስ ብዬ ማለት ነው። ማን እንደዚህ አይነት ልብ ነው የጠፋው እኮ አሁን። ሰው ሰው ሰው መሆን አለበት። ይሆናል ሰው አይሆንም፣ ማለት አይሆንም ሰው። ደስ የምል ነገር ነው ሰው። ሰው ይሆናል። ሰው ጥሩ ነገር

ወዴንም ልታብራራው ነው። በነገራችን ላይ እንደዚህ አይነት ልቦች በኢትዮጵያ ምድር ላይ እየጠፉ ነው የሚገኙት። ምር እንደዚህ ግልጽ በሆኑ ሰዎች ነው እኛ የምንኖረው። እንደዚህ አይነት ሰዎች ነው ለእኛ የሆነ ነገር ምትም የሚሆኑን። በቃ የሆነ ከፈጣሪ ጋር ሪሌሽን እንድኖር የሚያደረጉ እንደዚህ አይነት ሰዎች ናቸው። እንደዚህ አይነት ልበቀና የሆኑ ሰዎች ናቸው እኛ መሀል ላይ የጠፉ። አሁን እኮ ህዝቡ ተጨካክኗል። አሁን እኮ እየተገዳደለ ነው። አሁን እኮ ማን እረሰው ከአውሬ በታች ነው። ማሰብ ካቃተ የሰው ልጅ ማሰብ ካልቻለ ከእንስሳ በታች ነው የሚባለው ነገር ትክክል ነው። ብቻ እንደነዚህ አይነት ሰዎች ይብዙልን። ለዛሬ ያዝነላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሁላችሁንም እወዳችኋለሁ።